ምዕራፍ አራት የኀጢአት ማስተሰሪያ መሥዋዕት። እግዚአብሔርም ሙሴን እንዲህ ሲል ተናገረው፣ ለእስራኤል ልጆች እንዲህ ብለ ነገራቸው ማናቸውም ሰው ሳያውቅ በእግዚአብሔር ፊት ኀጢአት ቢሠራ እግዚአብሔርም አትሥሩ ካላቸው ትእዛዝ አንዲቱንም ቢተላለፍ የተቀባውም ሊቀ ካህን በሕዝቡ ላይ በደል እንዲቆጠርባቸው ኀጢአት ቢሠራ ስለሠራው ስለ ኀጢአቱ ከመንጋው ነውር የሌለበትን ወይፈን ለእግዚአብሔር ለኀጢአት መሥዋዕት ያቅርበዋል። ወይፈኑም ወደ ምስክሩ ድንኳን ደጃፍ በእግዚአብሔር ፊት ያመጠዋል። እጁንም በወይኑ በወይፈኑ ራስ ላይ ይጭነዋል። ወይፈኑንም በእግዚአብሔር ፊት ያርደዋል። ተቀብቶ የተሾመው ካህን ከወይፈኑ ደም በእጁ ወስዶ ወደ ምስክሩ ድንኳን ያመጣዋል። ካህኑም ጣቱን በደሙ ውስጥ ነክሮ በእግዚአብሔር ፊት በመቅደሱ መጋረጃ ፊት ደሙን ሰባት ጊዜ ይረጫል። ካህኑም በምስክሩ ድንኳን ውስጥ በእግዚአብሔር ፊት ያለው ጣፋጭ ዕጣን በሚታጠንበት መሠዊያ ቀንዶች ላይ ከደሙ ያደርጋል። የወይፈኑንም ደም ሁሉ በምስክሩ ድንኳን ደጅ ባለው ለሚቃጠል መሥዋዕት በሚሆነው መሠዊያ በታች ያፈሰዋል። ለኀጢአትም መሥዋዕት ከሚታረደው ወይፈን ስብን ሁሉ ይወስዳል። ሆድ እቃውንም የሚሸፍነውን ስብ፣ በሆድ እቃውም ላይ ያለውን ስብ ሁሉ፣ ሁለቱንም ኵላሊቶች በእነርሱም ላይ በጎድኑ አጠገብ ያለውን ስብ በጉበቱም ላይ ያለውን መረብ ከኩላሊቶቹ ጋር ለደህንነት መሥዋዕት ከታረደው ወይፈን እንደ ተወሰደው ይወስዳል። ካህኑም ለሚቃጠል መሥዋዕት በሚሆነው መሠዊያ ላይ ያቀርበዋል። የወይፈኑን ቁርበት ሥጋውንም ሁሉ ራሱንም እግሮቹንም ሆድ ዕቃውንም ፈር ፈርሱንም ወይፈኑንም ሁሉ ከሰፈሩ ወደ ውጪ አመድ ወደሚፈሰስበት ወደ ንጹሕ ስፍራ ይወስዱታል። በእንጨትም ላይ በእሳት ያቃጥሉታል። አመድ በሚፈሰስበት ስፍራ ይቃጠላል። የእስራኤል ማኅበር ሁሉ ቢስቱ ነገሩም ከማኅበሩ ዐይን ቢሸሸግ እግዚአብሔር አትሥሩ ካላችሁ ትእዛዝ አንዲቱንም ቢተላለፉ ከዚህም በኋላ የሠሩት ኀጢአት ቢታወቅባቸውና ንስሐ ቢገቡ ማኅበሩ ስለ ኀጢአት መሥዋዕት ወይፈንን ያቀርባሉ። ወደ ምስክሩም ድንኳን ፊት ያመጡታል። የማኅበሩም ሽማግሌዎች እጆቻቸውን በወይፈኑ ራስ ላይ በእግዚአብሔር ፊት ይጭናሉ። ወይፈኑም በእግዚአብሔር ፊት ያርዱታል። የተቀባውም ካህን ከወይፈኑ ደም ወደ ምስክሩ ድንኳን ያመጣል። ካህኑም ጣቱን በደሙ ውስጥ ነክሮ በእግዚአብሔር ፊት በመቅደሱ መጋረጃ ፊት ለፊት ሰባት ጊዜ ይረጨዋል። በምስክሩም ድንኳን ውስጥ በእግዚአብሔር ፊት ባለው በዕጣን መሠዊያው ቀንዶች ላይ ከደሙ ያደርጋል። ደሙንም ሁሉ በምስክሩ ድንኳን ደጅ ባለው ለሚቃጠል መሥዋዕት በሚሆነው መሠዊያ በታች ያፈሰዋል። ስቡንም ሁሉ ከእርሱ ወስዶ በመሠዊያው ላይ ያቀርበዋል። እንዲህም በወይፈኑ ያደርጋል። ስለ ኀጢአት መሥዋዕት በታረደው ወይፈን እንዳደረገ እንዲሁ በዚህ ያደርጋል። ካህኑም ኀጢአታቸውን ያስተሰሪያል፣ ኀጢአታቸውን ይሰርይላቸዋል። ወይፈኑንም ሁሉ ከሰፈሩ ወደ ውጭ ይወስዱታል። የፊተኛውንም ወይፈን እንዳቃጠሉ ያቃጥሉታል። የማኅበሩ የኀጢአት መሥዋዕት ነውና። መኮነንም ኀጢአትን ቢሠሩ ቢሠራ ሳያውቅም እግዚአብሔር አምላኩ አትሥራ ያለውን ትእዛዝ ቢተላለፍ እንዲህም ቢበድል የሠራው ኀጢአት ቢታወቀውና ንስሐ ቢገባ ከፍየሎች ነውር የሌለበትን ተባት ፍየል ለቁርባኑ ያቀርባል። በፍየሉም ራስ ላይ እጁን ይጭናል። የሚቃጠልም መሥዋዕት የሚታረድበት ስፍራ በእግዚአብሔር ፊት ያርደዋል፤ እርሱ የኀጢአት መሥዋዕት ነውና። ካህኑም ከኀጢአት መሥዋዕት ደም በጣቱ ወስዶ ለሚቃጠል መሥዋዕት በሚሆነው መሠዊያ ቀንዶች ላይ ያደርገዋል። ደሙንም ሁሉ ለሚቃጠል መሥዋዕት ከሚሆነው መሠዊያ በታች ያፈሰዋል። ስቡንም ሁሉ እንደ ደህንነት መሥዋዕት ስብ በመሠዊያው ላይ ይጨምረዋል። ካህኑም ኀጢአቱን ያስተሰርይለታል። ኀጢአቱም ይቅር ይባልለታል ከአገሩም ሕዝብ አንድ ሰው ኀጢአትን ሳያውቅ ቢሠራ እግዚአብሔርም አትሥራ ያለውን ትእዛዝ ቢተላለፍ ቢበድል ለእርሱም የሠራው ኀጢአት ቢታወቀውና ንስሐ ቢገባ ስለ ሠራው ኀጢአት ነውር የሌለባትን እንስት ፍየል ለቁርባኑ ያመጣል እጁንም በኀጢአት መሥዋዕት ራስ ላይ ይጭናል ለሚቃጠልም መሥዋዕት እንስሳትን ለሚያርዱበት ስፍራ የኀጢአት መሥዋዕት ፍየልን ያርዳታል። ካህኑም ከደሟ በጣቱ ወስዶ ለሚቃጠል መሥዋዕት በሚሆነው መሠዊያ ቀንዶች ላይ ያደርገዋል። ደሙንም ሁሉ ከመሠዊያው በታች ያፈሰዋል። ስቡም ሙሉ ከደህንነት መሠዊያው ላይ እንደሚወሰድ ስቡን ሁሉ ይወስዳል። ካህኑም ለእግዚአብሔር በጎ መዓዛ እንዲሆን በመሠዊያው ላይ ይጨምረዋል። ካህኑም ስለ እርሱ ያስተሰርያል፣ ኀጢአቱም ይሰረይለታል። ስለ ኀጢአት መሥዋዕት የበግ ጠቦት ቢያቀርብ ነውር የሌለባትን እንስት ያመጣል። እጁንም በኀጢአት መሥዋዕት ራስ ላይ ይጭናል። የሚቃጠልም መሥዋዕት በሚታረድበት ስፍራ ለኀጢአት መሥዋዕት ያርዳታል። ካህኑም ከኀጢአት መሥዋዕት ደምጣቱን ወስዶ ለሚቃጠል መሥዋዕት የሚሆነው መሠዊያ ቀንዶች ላይ ያደርገዋል። ደሙንም ሁሉ ከመሠዊያው በታች ያፈሰዋል። ስቡ ሁሉ ለደህንነት መሥዋዕት ከታረደው የበግ ጠቦት ላይ እንደሚወሰድ ስቧን ሁሉ ይወስዳሉ። ካህኑም ለእግዚአብሔር በእሳት በተቃጠለ ቁርባን ላይ በመሠዊያው ላይ ይጨምረዋል። ካህኑም ስለ ሠራው ኀጢአት ያስተሰርይለታል፣ ኀጢአቱም ይሰረይለታል።